ዛሬ ደግሞ ለየት ባለ ቪዲዮ የጣት ቀለበት በዚህ አይነት ዲዛይን ይዤላችሁ ብቅ ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ ሁኑ። ቪዲዮውን ከወደዳችሁት ላይክ እና ሸር በማድረግ ለብዙ እህቶች እንዲደርስ አድርጉ። አሰላሙ አሌይኩም ወራህመቱላህ ወበረከቱ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዙ ዝት ይበል። ዛሬ ይዤላችሁ የመጣሁት አራ ግራም ነጥብ 72 የጣት ወርቅ ባለ ፈርጧን ነው ይዤላችሁ፣ ወቅ ያልኩት ማለት ነው። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ እንድትከታተሉ እጠይቃችኋለሁ ሀባይብ። እንግዲህ፣ ከዛ በፊት ግን፣ ዋጋውን ከመንገሬ በፊት አንድ የምላችሁ ነገር አብዛኞቹ ስደት ላይ ያለን ሴቶች በቃ ሳንሰለች ማለት ይቻላል ብዙዎቹ ሕይወታቸውን ለእህት፣ ለወንድሞቻቸው፣ ለቤተሰብ አድርገው እድሜያቸውን የሚገድሉ ሳያገቡ፣ ሳይወልዱ ብዙ ጊዜያቸውን የሚያባክኑ አሉ ማለት ነው። እና ወይ ቤተሰብ አልተቀየረ፣ ወይ እናንተ አልተቀየራችሁ። ይህንን እንደታሰባችሁት ማወቅ አለባችሁ ለራሳችሁ ማለት ነው። እዚህ ስደት ላይ እንቅልፍ እንኳ በስነስርአት ሳታገኝ ፊትሽ ሁለት አይነት ሆኖ ማዳታ አውጥተሽ አንቺ ለእህት ለወንድሜ፣ ወንድሜን አስተምራለሁ አስመርቃለሁ ብለሽ ብዙ መስዋዕት ከፍለሽ ነገ ዘወር ብሎ ያቺ አይልሽ ማለት ነው እና ይህንን ማወቅ አለብሽ። አትርዱ ቤተሰብ አይደለም ግን፣ ሁሉም ነገር ልካለሁ፣ ልካለሁ። ከዚህ ዲያሽን አይተሽ ገብተሽ ለነሱ ህይወትሽን ሰዕተሽ ገብተሽ ኢትዮጵያ አንድ ወር ሙሉ እንኳ የሞላ አያስቀምጡሽም ቀይር ነው የሚሉት እና ለምን እነዚህ ሰዎች ብር ለምደዋል፣ ገንዘብ ለምደዋል እና ያ ገንዘብ ሲያቆም ከእጃችሁ ወደ እነሱ መሄድ ሲያቆም፣ ይቀያየራሉ። እነሱም አልተቀየሩ፣ አንችም አልተቀየርሽ። ስለዚህ ማወቅ አለብሽ። መቼም ቤተሰብ ጦሙን እያደረ አይደለም፣ ቤተሰብ ጎረቤት ራሱ ጦሙን እያደረ ትንሽ ይገብዳል፣ አያስችልም። እና አትርዱ አይደለም ሙሉ ለሙሉ አትርዱ ሳይሆን፣ ሁሉም ነገር ልክ አለው። ለራሳችሁ ወቁ፣ ለራሳችሁ የሆነ ነገር ማድረግን መልመድ ያለባችሁ ማለት ነው። ለውዶች ይሄን ነው የምላችሁ። ከዛ ውጪ ግን ዛሬ ይዤላችሁ የመጣሁት 4 ግራም ነጥብ ሰባ ሁለት የጣት ቀለበት በዚህ አይነት ዲዛይን ነው። ይቺ እንግዲህ ተለያለች። ፈርጧ ፍሱሷ ትረግፋለች አንዳንድ ጊዜ ከመቆየትም ብዛት ልብስ በምናወጣ በምንለብስ ልብስ ሰዓትም ልትረግፍ ትችላለች እና ጥንቃቄ ትፈልጋለች ግን እጣት ላይ በጣም ነው የምታምረው እኔ በራሴ ጀረብ ኳት አድርጌና ታምራለች ከዛ በመቀጠል እዚህ ጋር ባለኮመንቷ እጇን ለማሳየት የምታደርገው ጥረት ትላለች እና በቂጤ ላሳየልሽ እንደ ሀቤብቲ እንደ ወርቁን ይዤ በእጄ አገላብጬ ካላሳይኋችሁ ታዲያ በምን የላሳይ አንዳንድ ልጆች ግን ግር መስሉኛላቸው ወላሂ ሀቂቃ ማለት ነው እሺ በምን ላሳይ በጀ ካላሳዩ ወርቅ አንስቼ በደንብ አጋላብጨ ካላሳዩ አቾ እንዴት አድርጌ ነው የማሳየው? እና ሀባይ በዚች 4 ግራም ነጥብ 72 ዋጋ ከደሪባ ጋር 2850 ሪያል ነው። ያለ ደሪባ 2450 ሪያል ነው ማለት ነው። እና ይህንን ይመስላል ማለት ነው። ኒ ሐቂቃ የጅጓንት እንኳን ለብሼ አይደለም ወርቅ ያጋላበትኩኝ ላሳያችሁ። ስልክ ላይ ራሱ ቁጥር አውጥቼ መደወል አልችልም። አይሳካልኝ ማላቀበትም ማለት ነው። ስለዚህ እጄን ለማሳየት ሳይሆን እኔ ለእናንተ ለማሳየት ነው። ነገር ግን አንዳንድ ልጆች እንቅላታቸው እንደት እንደሚያስበው አላቅም። ሲቀጥር ደግሞ ምኑ ይታያል? እጅ እጅ ነው። ምኑ ነው ማሳየው? እና ይሄ እንደዚህ አይነት ኮመንት አትጻፉ ማለት ነው። ብታስቡት ለእናንተ ለማሳየት ያክል ነው እና የዚህ አይነት ሀሳብ ላለባችሁ ነው ይሄን የምላችሁ። ከዛ ውጭ ግን ያው ምክሬን እንዳትጥሉት ምክሬን እንዳትጥሉት። ቀልጁን ተውና ጥሩ ጥሩ ነገሩን ያዙት ማለት ነው ውዶች። ይሄ ወርቃችሁን ግዙ፣ ያዙ፣ ገንዘባችሁን አታባክኑ ነው። ኢትዮጵያ ስትገቡ የማንንም ፊት አጠብቁም፣ የማንንም ፊት አታውም። እውነቴ ነው። በሰው ላይ ብዙ ነገር አለ፣ ደስታ አለ፣ ሀዘን አለ። የዛን ጊዜ ይጠቅማችኋል።